በዚህ ቻናል ላይ እጅግ በጣም ጠቃሚና ዘርፈ ብዙ የጤና መረጃን ወደ እናንተ ወደ ተመልካቾቼ እያደረስኩኝ ይገኛለሁ። ሀሳብ አስተያየታችሁ አይለኝ ይላለሁ። እንግዲህ ክብራትና ክብራን ተመልካቾቼ በዚህ የጤና መረጃችን ላይ የምንመለከተው ተልባን መጠቀም የሚሰጣችሁን የማይታመን ድንቅ አስራ ሶስት የጤና ጠቀሜታዎችን በሚገባ ዘርዝሬ የምነግራችሁ ይሆናል ማለት ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ ስል በአክብሮት እጠይቃችኋለሁ። እስከ ፍጻሜው አብረን የተልባ ጥቅም ከጸጉር እስከ እግር ጥፍር ድረስ የሚደርስ ሲሆን በእኛ ሀገር ግን የጾም ወቅት ካልገባ በስተቀር በገበታ ላይ አይታይም፣ ወይም ደግሞ ብዙ ሰው ሲጠቀመው አይስተዋልም። ነገር ግን ጤናማ የምግብ አማራጮችን በመጠቀም ሙሉ ሰውነታችሁንና ውበታችሁን መጠበቅ የምትፈልጉ ከሆነ ልታገኟቸው ከሚገቡ ምግቦች ውስጥ አንዱ ተልባ ሊሆን ይገባል። አሁን ተልባ የሚሰጣችሁን እጅግ በጣም ድንቅ አስራ ሶስት ጠቀሜታዎችን አንድ በአንድ ዘርዝሬ የምነግራችሁ ይሆናል። አንደኛ ተልባ የበርካታ ንጥረ ነገሮች ምንጭ ነው። ፍላክሲሲድ ወይም ደግሞ ተልባ የምንለው በዓለም ላይ ካሉት በጣም ጥንታዊ ሰብሎች ውስጥ አንዱ ነው። ሁለት አይነቶች አሉ፣ ቡናማና ወርቃማ። ሁለቱም እኩል የተመጣጠኑ ናቸው። አንድ አገልግሎት ብቻ ጥሩ መጠን ያለው ፕሮቲን፣ ፋይበር እና ኦሜጋ ሶስት ፋቲ አሲድ እንዲሁም ከበርካታ ጠቃሚ ቪታሚኖችና ማዕድናት ጋር ይቀርባል። አንድ የሾርባ ማንኪያ ተልባ ሰባት ግራም የተፈጨ የተልባ እህልን ይይዛል። በአንድ የሾርባ ማንኪያ ተልባ ውስጥ እጅግ በጣም በርካታ ንጥረ ነገሮች አሉ። እነዚህም የካሎሪ ይዘቱ 37፣ ካርቦሃይድሬትስ 2 ግራም፣ ስብ 3 ግራም፣ 2 ግራም ፋይበር፣ 2 ግራም ፕሮቲን፣ 1.3 ግራም ቲያሚን፣ 10% የዕለታዊ ምንጭ ወይም ደግሞ ፍላጎታችሁን ይሰጣችኋል። መዳብ 9% የዕለታዊ ፍጆታችሁን ይሰጣቸዋል። ማንጋኔዝ 8% ፐርሰንት የዕለታዊ ፍጆታችሁን ይሰጣቸዋል። ማግኒዥየም ማግኔዥየም 7% ፐርሰንት ከዕለታዊ ፍጆታችሁ ይሰጣቸዋል። ፎስፈረስ 4% ከዕለታዊ ፍጆታችሁ ውስጥ ይሰጣቸዋል። ሴሊኒየም 3% ከዕለታዊ ፍጆታችሁ ውስጥ ይሰጣቸዋል። ዚንክ 3% የዕለታዊ ፍጆታን ይሰጣቸዋል። ቫይታሚን 6 2% የዕለታዊ ፍጆታን ይሰጣቸዋል። አይረን ሁለት ፐርሰንት የዕለታዊ ፍጆታችሁን ይሰጣችኋል። እንዲሁም ፎሌት ሁለት ፐርሰንት የዕለታዊ ፍጆታችሁን ይሰጣችኋል። ስለዚህ አንድ ሾርባ ማንኪያ ተልባ ብትጠቀሙ እነዚሁን ሁላ የዕለታዊ ንጥረ ነገር አቅርቦትን ታገኛላችሁ። ተልባዘር በተለይ በቲያሚን ቢ የበለጸገ ሲሆን ይህም በኃይል ሜታቦሊዝምና በሴሎች ተግባር ውስጥ ቁልፍ ሚናን ይጫወታል። እንዲሁም በአእምሮ እድገት፣ በሽታን በመከላከል ትልቅ ሚና አለው። በአጠቃላይ ተልባ ዘር፣ ፕሮቲን ፋይበር፣ ኦሜጋ 3 ፋቲ አሲድ፣ ቲያሚን እና መዳብን ጨምሮ የበርካታ ንጥረ ነገሮች ምንጭ ነው። ሁለተኛ ተልባ ከፍተኛ መጠን ያለው ኦሜጋ 3 ቅባት አሲዶች አለው፣ ለጤናችሁ እጅግ በጣም ጠቀሜታ አለው። ተልባ ምርጥ የአልፋ ሊኖሌክ አሲድ ወይም ደግሞ ኤኤልኤ የምንለው ምንጭ ሲሆን ለልብ ጤና አስፈላጊ የሆነና በዋነኝነት በእጽዋት ምግቦች ውስጥ የሚገኝ የኦሜጋ 3 ፋቲ አሲድ አይነት ነው። ኤኤልኤ ከምትመገቡት ምግብ ማግኘት ካለባችሁ ሁለት አስፈላጊ ፋቲ አሲዶች ውስጥ አንዱ ነው። ምክንያቱም ሰውነታችሁ አያመርታቸውም። ጥናቶች እንደሚያሳዩት በተልባ እህል ውስጥ ያለው ኤኤልኤ እብጠትን ለመቀነስና ኮሌስትሮልን በልቦ የደም ስሮች ውስጥ እንዳይከማች ይከላከላል። በአጠቃላይ ተልባ ዘር ለልብ ጤና ጥቅሞችን የሚሰጥ ኦሜጋ 3 ፋቲ አሲድ በሆነው ኤኤልኤ የበለጸገ ነው። ሶስተኛ ተልባ ካንሰርን ለመከላከል ሊረዳ ይችላል። ፍላክሲሲድ በሊንጋንስ የበለጸገ ሲሆን እነዚህም የእጽዋት ውህዶች ለካንሰር መከላከያ ባህሪያቸው የታወቁ ናቸው። አንዳንድ ጥናቶች የተልባ ዘሮችን መውሰድ ለጡት ካንሰር የመጋለጥ እድልን እንደሚቀንስ አረጋግጧል፣ በተለይም ከማረጥ በኋላ። አራተኛ ደግሞ የተልባ ጥቅም ተልባ በፋይበር የበለጸገ ነው። አንድ የሾርባ ማንኪያ 7 ግራም ተልባ የተፈጨው የተልባ እህል ሁለት ግራም ፋይበርን ይይዛል። ይህም ለወንዶችና ለሴቶች በየቀኑ ከሚመከረው የፋይበር ምንጭ ከ5 ፐርሰንት እስከ 8 ፐርሰንት ያክል ፋይበርን ይተካል። ከዚህም በላይ ተልባ ዘር በውስጡ ሁለት አይነት ፋይበር አለው የሚሟሟ እና የማይሟሟ በአንጀታችሁ ውስጥ ባሉ ባክቴሪያዎች የሚመረተው የአንጀት ጤንነትን ለመደገፍ እና የአንጀት መደበኛነትን ለማሻሻል ይረዳል። የሚሟሟ ፋይበር በአንጀት ውስጥ ውሃን በመምጠጥ የምግብ መፈጨት ሂደትን ይቀንሳል። ይህም የደም ስኳር መጠንን ለመቆጣጠርና የኮሌስትሮል መጠንንም ለመቀነስ ይረዳል። የማይሟሟ ፋይበር ግን የሆድ ድርቀትን ይከላከላል እናም መደበኛ ሰገራን ያበረታታል። አምስተኛ የተልባ ጠቀሜታ ደግሞ የኮሌስትሮል መጠንን ሊቀንስ ይችላል። ፍላክስ ሲድ በተጨማሪም የኮሌስትሮል መጠንን ለመቀነስ ይረዳል። የደም ቧንቧ ሕመም ባለባቸው ሰዎች ላይ የአንድ ወር ጥናት እንደሚያሳየው በቀን 4 የሾርባ ማንኪያ ወይም ደግሞ 30 ግራም የተፈጨ የተልባ እህል መመገብ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል የምንለውን ከመጠን በ15 በመቶ ቀንሷል። ለ12 ሳምንታት የተደረገ ጥናት ከፍተኛ የደም ግፊት ባለባቸው 112 ሰዎች ላይ ተመሳሳይ ግኝቶች ያገኙ ሲሆን በቀን አራት የሾርባ ማንኪያ ወይም ደግሞ 30 ግራም የተልባ እህል የሰውነት ብዛት ኢንዴክስ ወይም ደግሞ ቢኤምአይ አጠቃላይ የኮሌስትሮልና የደም ግፊት መጠን እንዲቀንስ አድርጓል። በአጠቃላይ ፍላክሲሲድ ወይም ደግሞ ተልባ ከፍተኛ የፋይበር ይዘት የኮሌስትሮል መጠንን ለመቀነስና የልብ ጤናን ለማሻሻል ይረዳል። ስድስተኛ የተልባ ጠቀሜታ ደግሞ የደም ግፊትን ሊቀንስ ይችላል። ፍላክሲሲድ የደም ግፊትን መጠን በመቀነስ የታወቀ ነው። ይህ ዘር በተለይ የደም ግፊት ደረጃ ላለባቸው ሰዎች ውጤታማ ሊሆን ይችላል። ለ12 ሳምንት አንት የተደረገ ትንሽ ጥናት እንደሚያሳየው በቀን አራት የሾርባ ማንኪያ ወይም 30 ግራም የተልባ እህል መውሰድ ከፍተኛ ደረጃ ባላቸው ላይ የደም ግፊትን እንደሚቀንስ ያሳያል። በተጨማሪም በ11 ጥናቶች ትልቅ ግምገማ መሰረት በየቀኑ ከሶስት ወር በላይ የተልባ ዘር መውሰድ የደም ግፊትን በ2 ሚሊሜትር ኤችጂ ሊቀንስ ይችላል። አንዳንድ ጥናቶች እንደሚያሳዩት የ2 ሚሊሜትር ኤችጂ ቅነሳ ለስትሮክና ና ለደም ቧንቧ በሽታ ተጋላጭነትን በ14 ፐርሰንትና በ6 ፐርሰንት ይቀንሳል። ሰባተኛ ደግሞ የተልባ ጠቀሜታ የደማችን የስኳር መጠን ሊያረጋጋ ይችላል። ፍላክሲሲድ የደም ስኳር መጠን እንዲረጋጋ እና የደም ስኳር መቆጣጠርን ሊያበረታታ ይችላል። ሙሉ የተልባ ዘሮች በደም ውስጥ ያለውን የስኳር መጠን በመቀነስ የኢንሱሊንን መቋቋምን ሊከላከሉ ይችላሉ። በአጠቃላይ ተልባ ዘር በሚዋማው ፋይበር ይዘት ምክንያት የደም ስኳር መጠንን ሊቀንስ ይችላል። ስለዚህ አይነት ሁለት የስኳር በሽታ ካለባችሁ በአመጋገባችሁ ላይ እጅግ በጣም ጠቃሚ ነው። ስምንተኛ ጠቀሜታው ደግሞ ተልባ ክብደትን ለመቆጣጠር ሊረዳ ይችላል። በርካታ ጥናቶች እንደሚያሳዩት ተልባ ዘር ክብደትን ለመቆጣጠር ይረዳል። ይህ ሊሆን የቻለው የሚሟሟ ፋይበር የምግብ መፈጨትን ስለሚያዘገይና የሙልነት ስሜትን ስለሚጨምር ነው። ይህም በተለይ ክብደትን ለመቀነስ እየሞከራችሁ ከሆነ ጠቃሚ ሊሆን ይችላል። ዘጠነኛ የተልባ ጠቀሜታ ደግሞ ተልባ ለፀጉር እድገትና ጤንነት ጠቃሚ ነው። ተልባ በቫይታሚን ኢ የበለጸገ ሲሆን ይህም በፀጉር ላይ የሚደርስ ጉዳትን በማከም ረጅምና ጠንካራ ፀጉርን ያጎናጽፋል። በራስ ቅል ላይ ያለ የደም ዝውውርን በመጨመር የፀጉር እድገት እንዲፋጠንና የፀጉር መሰባበር እንዲቀንስ ያደርጋል። በተጨማሪም ያለ ዕድሜ የሚመጡ ሽበቶችን ለማዘግየትም ይረዳል። ተልባ በውስጡ ባሉት ቫይታሚን ቢ እና ኮፐር በፀጉር ላይ በድርቀት ለሚመጡ ፎሮፎሮችን ለማስቀረትና የራስ ቅልን ለማራስ ይጠቅማል። አስረኛ የተልባ ጠቀሜታ ደግሞ የቆዳ እርጅናን ለመከላከል ይረዳል። እድሜ በጨመረ ቁጥር ቆዳ መጨማደድና ጥንካሬውን እያጣ መርገብ የተለመደ ነው። ይህን የተፈጥሮ ሂደት ማስቆም ባይቻልም ተገቢውን ጥንቃቄ በማድረግ ግን ማዘግየት ይቻላል። ይህን ለማድረግ ከሚረዱ ምግቦች ውስጥ አንዱ ተልባ ሲሆን በውስጡ ፕሮቲን፣ ፋቲ አሲድ እና አንቲ ኦክሲዳንት ስላሉት በፀሐይ ጨረር ምክንያት ከሚደርስ ጉዳት ለመከላከል ያስችላል። አስራ አንደኛ የተልባ ጠቀሜታ ደግሞ ለሆድ ድርቀትና ለሆድ መነፋት ችግር ጠቃሚ ነው። ተልባ በውስጡ ፋይበር ስላለው ሆድን ለማለስለስና ድርቀትን ለመከላከል ይረዳል። የሆድ ድርቀት በሚያጠቃቸው ሰው ዘወትር ከቁርስ ጋር አንድ ማንኪያ ተቆልቶ የተፈጨ ተልባ ብትጠቀሙ ድርቀትን እስከ ወዲያኛው ማሰናበት ትችላላችሁ። ሙሉ በጥሬው ከምንጠቀመው ይልቅ ፈይተን የምንጠቀመው ሙሉ ጥቅሙን እንድናገኝ ይረዳናል። አስራ ሁለተኛ የተልባ ጠቀሜታ የሆርሞን መዛባትን ለማስተካከል ይረዳል። በሰውነት ውስጥ የሆርሞን መዛባት ሲኖር በወር አበባ ወቅት መሙ ከፍተኛ እንዲሆንና ለመፀነስም አዳጋች ይሆናል። በወር አበባ የሚሰቃዩ ሴቶች መንስኤው የሆርሞን መዛባት ከሆነና ሌላ ተጓዳኝ ምክንያት ከሌለው በቀን ከአንድ እስከ ሶስት የሻይ ማንኪያ ከምግባቸው ጋር ቀላቅለው መውሰድ የሆርሞን ሚዛናቸውን ማስተካከል እንዲሁም የወር አበባ ህመማቸውን መቀነስ ይችላሉ። አስራ ሶስተኛና የመጨረሻ የምነግራችሁ የተልባ ጠቀሜታ ደግሞ የአጥንት ህመምን ለመከላከል ይረዳል። ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ምግብ ሲሆን ይህ ንጥረ ነገር የደም ዝውውርን ለማሻሻል እና እብጠቶችን የመከላከል አቅምን ለመገንባት ያግዛል። ተደጋጋሚ ጥናቶች እንደሚያሳዩት ይህ የስብ አይነት ለአጥንት የመሳሳት ችግር የሚኖርን የመጋለጥ እድልን ጠባብ ያደርገዋል። ይህ ህመም ባረጡ ሴቶች ላይ በስፋት የሚያጋጥምና ከባድ ስቃይ የሚያስከትል ሲሆን በዚህ ወቅት ተልባን አዘውትሮ መውሰድ መድኃኒቶችን ከመጠቀም የተሻለ ጤናማ አማራጭ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና መረጃዬ ይህንን ይመስል ነበር። ተልባ ለጤናችሁ የሚሰጠውን አስራ ሶስት ድንቅ የጤና ጠቀሜታዎችን በሚገባ ዘርዝሬ ነግሬያችኋለሁ። እንደተማራችሁበት ተስፋ አደርጋለሁ። ላይክ እና ሼር በማድረግ ሌሎችንም አስተምሩ ስል በአክብሮት ጠይቃችኋለሁ። በሌላ የጤና መረጃ እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ